ፍቅር ይዞህ ነው ወይ የጠፋኸው? የሚረዳህ የሆነ ነገር ማስረዳት ስትፈልግ ሳትናገር የሚረዳህ ሰው ማግኘት ብትችል ጥሩ ነው፣ ግን ለዛ ነገር ልብህን ክፍት ስታደርገው ነው እና ማለት አሁን ለምሳሌ ብዙ ጊዜ እኔ ቪዲዮ ስሰራ ምናልባት አስተውላችሁኝ ከሆነ ሰዎች ራሱ ከሆነ ሰው ጋር እንዲህ ከንትና ጋር ፍቅር ከንትና ጋር እንዳይሉኝ ሁላ የሆነ እህቴ ናት ምናምን እያልኩ ይመጣለው። ብዙ ሴት ልጅ ብልህ ናት፣ አስተዋይ ናት ወንድ ልጅ ምናምን ጠንከረ ብሎ ፈርጠም አድርጎ ነገሮችን እንትን ለማለት በሚሞክር ሰዓት በብልሃት ታግዟለች። ግን ያንን ሰው ሳመጣ ጊዜ ያቺ ሴት ለእናቴ ምን አይነት ሰው ነች የሚለውም ያስጨንቀኛል። እናቴን የምታስረሳ የምታስተውኝ ሴት ናት። ወንድ ልጅ ሲያፈቅር ብዙ ነገር ነው። እና እንደዚህ አይነት ነገሮች ውስጥ ከመግባት በፊት ቀድሜ እሷን ሐጅ ማድረግ እንድታደርግ ማድረግ እፈልጋለሁ። ሐጅ እሷን ማዘየር እፈልጋለሁ። እማችሽ ትመጣለች ግን ቅድሚያ መሳካት ያለበት ነገር እኔ ለአንተ ትሆናለች ቤተሰቦችን ታከብራለች አንተንም ትወድሃለች ብዬ ያሰብኳትን ቆንጅዬ የምታምር ደስ የምትል ልጅ አምጥቼልሃለሁ። እዚህ ናት ያለችው እና ብትተዋወቃት ደስ ይለኛል። ፍቅረኛ መሆን ካለባችሁ እነዚህን አራት ሰዎች መሆን ከቻላችሁ ፍቅረኛ ያዙ ወይ ደግሞ ፍቅረኛ ይኖራችሁ። ለሴት ልጅ እነዚህን አራት ነገሮች ማሟላት አለባቸው ብዬ ነው የማስበው። እነዚህን አራት ነገሮች ደግሞ እኔ ያሟላ ይመስለኛል፣ እና ያን ነገር ሳሟላ ልቤን ክፍት አደርገዋለሁ። ሰላም ሰላም፣ የኤንዲ ሪላክስ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ሰብሰብ ብለን አምሮብን መተናል። ወንድማችን መጥቷል። ወንድማችን ሲመጣ ድምቀታችን አይጋፍት ምን ጠይቀህን ጥያቄዎች እምቢ ማለት አይቻልም፣ አልመልስም ማለት አይቻልም። ምክንያቱም እኔም ጆሲም ሌሎች ጓደኞቻችንም እና ቤተሰቦቻችንም ማውቅ የሚፈልጉትን ነገር ለአንተ ከባድ ጥያቄ እንኳን አይደለም ግን እኛም እነሱም ሁሉም ሰው ማወቅ አለበት ብለን ያሰብኩት ነገር ነው ያዘጋጀንለን። እራሱን እንግዲህ በሚገባ እንደምትመልስ ተስፋ አለኝ። የሁሉም ሰው ጥያቄ የት ነው የጠፋከው? እንደምትይኝ አውቄ ነበረ። በዚህ የት ነው የጠፋከው? የት ነው የሄድከው? ግን መናገር አልችልም። እሱ በቃ ግድ መናገር ማልችለው ጥያቄ ስለሆነ ማለት መመለስ የምችለው ጥያቄ ቢሆን በመልሰው ደስ ይለኝ ነበረ። ነገር ግን ስናገረው ብዙ ሰዎችን ምናልባት የሚያስከፋ የሚያስጨንቅ ወይም ያስደብር ነገር ሊሆን ይችላል ያ ነገር እና የሆነ ጊዜ ጠብቆ አንድ ቀን መነግራችሁ ይመስል እያሰብኩት እኮ ነው። ከዛ ከተባባልን ነበር የፈለግኩት ፍቅር ይዞህ ነው ወይ የጠፋከው? እሺ ልመልስላችሁ ይህን ጥያቄ እንደዚህ ብዬ ነው የምሰማው ይ ይቻላል ፍቅር ይዞኝ አይደለም እንደ እውነታው ማለት ነው። ግን ደግሞ ለምሳሌ ሰባት ስምንት ዓመት ምናምን ነገር እኔ ልቤ ተከፍቶ ሚያቅ አይመስለኝም። ማለት ለሆነ ነገር ክፍት ስትሆን ነው ያ ነገር በነፃነት አንተ ውስጥ ቦታ የሚኖረው። እና እኔ ፍቅረኛ ምናምን ነገር ኖሮኝ አያውቅም። ብዙ ጓደኞች ሊኖሩኝ ይችላል፣ ነገር ግን በቃ ፍቅር የሚለውን ነገር ልብህን ክፍት ስታደርገው ነው። እና እኔ ፍቅረኛ ማለት የሆነ ቢኖርክ ምናምን ነገር አብሮክ ምናምን ነገር ላይፍህን የሚያቀልልክ የሚያግዝክ፣ የሚረዳክ የሆነ ነገር ማስረዳ ስትፈልግ ሳትናገር የሚረዳክ ሰው ማግኘት ብትችል ጥሩ ነው ግን ለዛ ነገር ልብህን ክፍት ስታደርገው ነው። እና ማለት አሁን ለምሳሌ ብዙ ጊዜ እኔ ቪዲዮ ስሰራ ምናልባት አስተውላችሁኝ ከሆነ ሰዎች ራሱ ከሆነ ሰው ጋር እንዲህ ከእንትና ጋር ፍቅር ሆን ከእንትና ጋር እንዳይሉኝ ሁላ የሆነ እህቴ ናት ምናምን እያልኩ ይመጣለው ብዙ ጊዜ፣ እንደዚ አይነት ነገር እነሱ ጋር እንዳይመጣ ነው። ሌላው ግን በጣም ማለት የማስበውን ነገር ልንገርህ፣ ልንገራችሁ ፍቅረኛ ሲኖራችሁ ጊዜ ለፍቅረኛችሁ አራት ሰውን መተካት ማትችሉ ከሆነ ፍቅረኛ ባይኖራችሁ ብዬ ነው መርጥ። ለዛ ደረጃ ብቁ ነኝ ብዬ አላስብም። አራቱ ሰዎች ማን መሰላችሁ? በመጀመሪያ አባት ማለት ነው። ሴት ልጅ አንተን አፍቅራ ወደ አንተ የወስት ስትመጣ ጊዜ አባቷን ትታ ነው የምትመጣው። ያ ማለት ደግሞ አባቷ ስታጠፋ ጊዜ አንዳንድ ጊዜ ቆንጠጥ ያደርጋል ምናምን፣ የሆነ ጥፋት ላይ ሲያት ይቆጣታል ምናምን። እሱን ሰውየው መተካት አለብሽ ሁለተኛ ወንድሟን መሆን አለብህ ማለት ወንድሟን ስትሆኑ ደግሞ መከታ መሆን አለባችሁ ለዛ ሰው። በቃ ልክ እንደ ወንድም ምንም አይነት ነገር ጥፋት ብታጠፋ ጥፋቷን አክሰብት አድርጎ ተቀብሎ ከሷ ጎን ነው በቃ በአደባባይ የግድ ከሷ ጎን ነው መሆን ያለበት። ቤት ውስጥ የፈለገውን ነገር ቢላትም እና መከታ መሆን አለበት ልክ እንደ ወንድሟ። ሶስተኛ ልክ እንደ እህቷ መሆን አለበት። ልክ እንደ እህቷ ማለት እህትሽ ሚስጥረኛሽ ናት። የትኛውንም ሚስጥር ብትነግሪያት ለማንም ሰው አሳልፋ አትሰጥሽም። ያ ማለት ፍቅረኛ መሆን ማለት ልክ እንደ እህትም ሚስጥሯን ጠብቆ መቆየት የሚችል ሰው መሆን አለበት ብዬ አስባለሁ። አራተኛው ደግሞ እናት ናት። እናትሽ ደግሞ የቤቱ አስቸጋሪ ልጅ ቢሆን፣ ጥሩ ልጅ ቢሆን ትንሰፈሰፈለታለች፣ ትወዷለች። ምንም አይነት ጥፋት ቢያጠፋ ምንም አይነት ስህተት ቢሰራ ይቅርታ ታደርግለታለች። ፍቅረኛ መሆን ካለባችሁ እነዚህን አራት ሰዎች መሆን ከቻላችሁ ፍቅረኛ ያዙ ወይ ደግሞ ፍቅረኛ ይኖራችሁ። ለሴት ልጅ እነዚህን አራት ነገሮች ማሟላት አለባችሁ ብዬ ነው የማስበው። እነዚህን አራት ነገሮች ደግሞ እኔ ያሟላ ይመስልኝ እና ያን ነገር ሳሟላ ልቤን ክፍት አደርጓሉ። ከዚህ ቀደም የነበረኝን የፍቅር ሕይወት ምናልባት ቀታታላችሁ እና እዛ ላይ ምናምን የሰራኋቸው ስተቶች አሉ። ድጋሜ ከአሁን በኋላ ስተት መስራት አልፈልግም። ከአሁን በኋላ ወደ እኔ የምትመጣው ሴት ማገባት የልጆች እናት ነው መሆን ያለባት። ስለዚህ እኔ ለእሷ እንደዚህ አራቱን ሰው ተክቼ መሆን አለብኝ፣ እሷም ደግሞ ለእኔ እንደዛው ታማኝም፣ በቃ ሁሉንም ነገር ማሟላት አለባት ብዬ ነው የማስበው እና እኔ ደግሞ ያን የምታሟላ ሴት እስካላገኘው ድረስ ልብኝ ክፍት ባይ ዘ ወይ ቤተሰብ እንደዚህ አውርተን አናውቅም። እኔ እንጃ ከአንተ ጋር ሊሆን ይችላል። ከዚህ በፊት ግን እኔ ከመጣው ጀምሮ በዚህ ልክ አስረድተኸኝ አታውቅም። በዚህ ልክ አውርተን አናውቅም እና መስማት መፈልገውን ነገር ነግረኸኛል እና ለቤተሰቦችም ግልጽ ይመስለኛል። ግልጽ ነው። አሪፍ ነው እኔ እንጃ እንደዚህ አይነት አቋም ያለው ሰው ደስ ይላል ለሴት ልጅ በዚህ ሪስፔክት ምናምን ቆንጆ ነው ቆንጆ ነው እኛ ደግሞ ማለት ነው የምር መስሉን በቃ እንዲህ ፍቅር ይዞት እኮ ነው የጠፋው ምናምን ሲባል እሺ እንደዛም ከሆነ ምንሽ ነው ያንተ? ልብ ተከፍቶ ምንሽ ነው? አማች የምታመጣልኝ? እንዴ አማች ፈልጋለህ? የወንድሜ ሚስት ማየት ትፈልጋለሁ። ምንሽ ነው ታፈልግ? አማች ነው መሰለኝ፣ የወንድሜ ሚስት አማች ነው የሚባለው እኮ አለ። እንካ ስቲ ይዘህልን እቺ መልስ ለእኛም ለቤተሰቦቻችን ምመሰላችሁ። እኔ እንደነገርኳችሁ ነው፣ የሆነ ሰው ከጎናችሁ ሲሆን ጊዜ በጣም ትጠነክረላችሁ፣ ትበረታላችሁ ምናምን የምር ትክክለኛው ሰው ከሆነ ማለት ነው። ትክክለኛው ሰው ካልሆነ በሕይወታችሁ በቃ ማትወጡት አዘቅት ውስጥ ነው የምትገቡት። ትክክለኛው ሰው ከሆነ ግን እና ያን ነገር ማለት ማሰብ ግዴታ ነው። ሰብ ኮንሸስ ድረስ ታስቢዋለሽ። ነገር ግን አንድ ታሪክ ልንገራቸው። አንድ ባልና ሚስት ነበሩ። የባልየው እናት አብሯቸው ነው የሚኖረው እና ባልየው እናትየው አይነ ስውር ናት፣ ማየት ትሳናት ናት። እና ብዙ ጊዜ እናትየው የሚካድማት ማለት እንዲሚያግዛት የሚንከባከባት እሱ ነበረ። እና የሆነ ጊዜ እናትየው እንትን፣ ሚስትየው እስከ መቼ ነው እሷን የምትንከባከባት? እስከ መቼ ነው እኛ እሷን እየተንከባከብ የምንኖረው? የራሳችንን ኑሮ ማቅለል አልቻለን። ማለት አይነ ስውር ሲኮን ጊዜ ከባድ ነው፣ አይነ ስውርን መንከባከብ ማለት ነው። ልብስ ምቀይሪ አንቺ ነሽ፣ ምናም ብዙ ነገሮች የምታደርጊ አንቺ ነሽ እና ግን እናቱ ስለሆነች ግዴታው ነው እና ያን ነገር መተው አለባለች የምር አዎ ምናምን ነገር ሽ ምን ላርግ ምናምን ከዚህ አካባቢ አረቀ ወስደክ ጣላትና፣ አለችው ሚስትየው። እሺ ያለ ወሰዳት። በጣም ረጅም ርቀት ምናምን ነገር ወሰዳትና የሆነ ጫካ አካባቢ ሲደርስ ቁጭ አደረጋት። ከዛ ተመለሰ ወደ አካባቢው ማለት ነው። ከዛ የአካባቢው ሰዎች ይዟት ሲሄድ ጊዜ እናትየውን በቅርብ ርቀት ሆነው እየተከታተሏት ነበረ። ከዛ እናትየው በምትሄድበት መንገድ የሆነ ቅጠል ጣል ምናምን እያደረገች ነው ስትሄድ የነበረው። እና ከዛ ሰዎች ደረሱባት ማለት ነው። እሱ ጥሏት ወደ ቤት ተመለሰ። የአካባቢው ሰዎች ደረሱባት። ከዛ ምን ሆነሽ ነው ምናምን ነገር አላት። አይ ልጅ ሚስትየው ከቤት አውጥተህ ጣላት። እናትህን እሷን መንከባከብ የለብንም ከዚህ በኋላ ስላለችው አምጥተው እዚህ ጣሉኝ ምናምን ነገር። እሽ፣ ታዲያ ለምንድን ነው ቅጠል ምልክት እያደረግሽ የመጣሽው? ምናምን ነገር እና እኔ የልጅ እናቱ ነኝ። እናት ደግሞ ስትሆኑ ጊዜ ልጃችሁ ከታመመ ውስጣችሁ ይነግራችኋል። እና ድንገት ልጄ እንደታመመ ውስጤን ከተሰማኝ ቅጠሎቹን እያነሳውኝ ቤት ደርሼ እንከባከበዋለኝ እኛ ምናምን ነገርና የሌለው ግን የላሱ ቀነት እና ዩቱብ አታይም? ብታይ ግን ደስ ይል የነበረ ማለት ምን እንደማስብ ምናምንና። በእስልምና ሃይማኖት ውስጥ የእስልምና ህጎች አሉ። አምስት ማይሻሩ ህጎች ማለት ነው። ከነዛ ውስጥ አንዱ በህይወት ዘመንሻ አንዴ ገንዘብ ስታገኝ ጊዜ ሀጅ የሚባል ነገር ያለና እንትን ማለት ነው ወደ መካ ምናምን የሚኬድ ምናምን ማለት ነው። እና እሱ ነገር ግዴታ ነው። ያን ነገር አባቴ ማድረግ ችሏል፣ እና እናቴ ያን ማድረግ አልቻለች። እና ማስበው የኔ እናት አሁን ከነገርኳችሁ ታሪክ በላይ ናት፣ ለእኔ ማለት ነው ምንም ነገር ነው የምትሆንልኝ። እና ያው እንዳልኩሽ የሆነ ነገር ከጎንሽ የሚሆንልሽ ሰው ምናምን ነገር ከጎንሽ ብትሆን የሆነች ሰው ምናምን ላይፍሽን ታቀለልሻለች። ሴት ልጅ ብልህ ናት፣ አስተዋይ ናት። ወንድ ልጅ ምናምን ጠንከረ ብሎ ፈርጠም አድርጎ ነገሮችን ለማ እንትን ለማለት በሚሞክር ሰዓት በብልሃት ታግዟለች ግን ያንን ሰው ሳመጣ ጊዜ ያቺ ሴት ለእናቴ ምን አይነት ሰው ነች የሚለውም ያስጨንቀኛል እናቴን የምታስረሳ የምታስተወኝ ሴት ናት ወንድ ልጅ ሲያፈቅር ብዙ ነገር ነው እና እንደዚህ አይነት ነገር ውስጥ ከመግባቴ በፊት ቀድሜ እሷን ሀጅ ማድር እንድታደርግ ማድረግ እፈልጋለኝ ሀጅ እሷን ማዘየር እፈልጋለኝ ማችሽ ትመጣለች። ግን ቅድሚያ ሲ የእናትን ውለታ በምንም አንከፍለውም። በምንም በምንም ማለት ነው እና እናቶቻችን የሁላችንም እናቶች ሺህ ዓመት ይኖሩልን፣ የሁላችሁም እናቶች በዚ አረብ ሀገር፣ የሚኖሩ ሴቶች በቃ ማለት ለሰው ብርሃን ሆነው እንደ ሻማ እየቀለጡ የሚኖሩ ሰዎች ናቸው እና አብዛኞቻቸው በ13 ዓመታቸው በ12 ዓመታቸው ይሄዳሉ። 17 ዓመት እስከ 30 ዓመታቸው ድረስ የሚሰሩ አሉ። ብዙ ያወሩኝ ሰዎች አሉ። ለእናታቸው ነው በቃ አንድና አንድ እናቴ እናቴ። እናታችሁ ሺህ ዓመት ትኖርላችሁ፣ ሀገራችሁ ምታችሁ፣ እናታችሁን በሰላም አግኘት በጤና ያሰባችሁ ሲሳካላችሁ ላችሁ። የምር ክብር ለእናቶች። ያው እህት ለወንድሟ ማሰቧ ግድ ነው እና እኔ ለአንተ ትሆናለች፣ ቤተሰቦችህን ታከብራለች፣ አንተንም ትወድሃለች ብዬ ያሰብኳትን ቆንጅዬ የምታምር ደስ የምትል ልጅ አምጥቼ ይልሃለሁ። እዚህ ናት ያለችው እና ብትተዋወቃት ደስ ይለኛል። ሰርፕራይዝ ነው። እስክትመጣ አይንን ትጨፍናለህ። ይሆን አይችልም ማለት እሺ፣ በላ ዝም ብለህ ተዋውቃትና በዚህ በቪዲዮ ምናምን። አይሆንም ጭራሽ ማለት ነው በቃ ማለት ኖርማሊም እንዲህ በታመጫት ምናምን እናወራለን ምናልባት እንደነገርኩሽ ነው በቃ እና እንደ ልጇ ሴት እንደሆነች እርግጠኛ ከሆኑ እኔ እርግጠኛ ነኝ። በዚህ ልክ የተማመን ስለዚህ ነው እዚህ የለችም፣ ግን ደግሞ ተመስገን። እና ፋሚሊዎቻችን አለቀ አለቀ ተመችቶን በጣም ናፍቀውናል። እና ለዛ ነው ንግር የልቤን አወቁልኝ። እና ቤተሰቦቻችን የዛሬ ቪዲዮችን ይሄን ይመስል ነበርና የኔም የጆሲም የእናንተም የእናንተ የቤተሰቦቻችን ጥያቄ የተመለሰ ይመስለናል፣ ተብራርቶ የተመለሰላችሁ የተመለሰልን ይመስለናል ነውም። እናመሰግናለን። ኤንዲ አመሰግናችኋለሁ፣ ወዳችኋለሁ። በጣም ነው የምንወዳችሁ ቤተሰቦቻችን። ቻው፣ እንብላቸው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልን። ቻው ቻው።